በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። ኑ የእግዚአብሔርን ቤት አብረን እንስራ! የቦሌ አየር ማረፊያ ደብረራማ ቅዱስ ገብርኤል ቤተ ክርስቲያን መጋቢት ዘጠኝ ቀን 2004 ዓ.ም ተመሠረተ። ይህ ቤተ ክርስቲያን ከመተከሉ በፊት ይሄ ስፍራ ባዕድ አምልኮ ሲከናወንበት የኖረ ሲሆን እንደ እግዚአብሔር ፈቃድ የመላኩ የቅዱስ ገብርኤል ፈቃድ ተጨምሮ ይሄ ቤተ ክርስቲያን ተመስርቶ ሰፊ አገልግሎት እየሰጠ ይገኛል። ብዙዎች በጸበሉ ተፈውሰዋል። ከተለያየ እምነት ብዙዎች ተመልሰዋል። ከባዕድ አምልኮ የተመለሱ ብዙ ሰዎች አሉ። አሁን ያለው ቤተ ክርስቲያን ምእመናን የሚቆርቡበትና የሚያስቀድሱበት ቦታ በመጣበቡ ደብሩ አዲስ ሕንጻ ቤተ ክርስቲያን በማሰራት ላይ ይገኛል። ቤተ መቅደስ ቅዱስ ነው፣ በዛ የሚያድሩ ሁሉ ቅዱሳን ናቸው፣ ከባህር ማዶም ያሉትም እነሱን ይጠብቃል ስለሚል፣ እናንተ ከባህር ማዶ ያላችሁ ወገኖቻችን፣ በሀገር ውስጥ ያላችሁ የሚያስፈልጉ ማቴሪያሎችን ብዙ ነገሮች አሉ፣ የሚያስፈልጉን ብረት፣ አሸዋ፣ ሲሚንቶ፣ ልዩ ልዩ ነገሮች ስለሆኑ እነኝህን ነገሮች እንድትራዱን ምናልባት ይሄን ልንናገር የፈለግነው ከበስተጀርባችን ያለችው ነባሯ ቤተ መቅደስ በቆርቆሮ ያለችው ጠባብ ስለሆነች ህዝቡም ስጋ ወደሙ ለመቀበልና ካህናትም ቀድሰው ለማቁረብ በጣም ተጨናንቀውና ተቸግረው ስላሉ ተቸግረን ያለነው እግዚአብሔር ቤተሰቦች እጃችሁን ዘርጉልን የቅዱስ ገብርኤል ወዳጆች የሆናችሁ ይሄንን ህንፃ ቤተክርስቲያን አብረን ተባብረን እንድንሰራ ገንዘብ ያላችሁ በገንዘባችሁ፣ ጉልበት ያላችሁ በጉልበታችሁ፣ እውቀት ያላችሁ በእውቀታችሁ፣ ገዳማውያን ደግሞ በጸሎታችሁ እየረዳችሁን ይህንን ቤተ ክርስቲያን ሰርተን ለመፈጸም እንድንችል እንድትራዱን መልእክታችንን እናስተላልፋለን። ህንፃ ቤተ ክርስቲያኑን ለማስፈጸም ድጋፍ ማድረግ ለምትፈልጉ ከታች ባለው የባንክ ሂሳብ ቁጥር ማስገባት ትችላላችሁ። የኢትዮጵያ ንግድ ባንክ የባንክ ሂሳብ ቁጥር 1067 7746 አንድ 34 የአባይ ባንክ የባንክ ሂሳብ ቁጥር 90 31 11 93 59 73 3016 ለበለጠ መረጃ 0911 44 88 25 0911 76 0947 ብላችሁ መደወል ትችላላችሁ። እግዚአብሔር ፊት የሚቆመው ታላቁ መልአክ ቅዱስ ገብርኤል የሚገለገልበትና የሚወደስበትን ታላቁን ህንጻ ቤተክርስቲያን ሰርቶ ለማጠናቀቅ ለፍጻሜ ለማብቃት መጋቢት 19 2017 በቦሌ የወዳ አብሲኒያ የምግብ የባህል አዳራሽ የምሳ መራ ግብር ከቀኑ 8 ሰዓት ጀምሮ ስለተዘጋጀ ሁላችሁም ይህንን ድምጽ የምትሰሙ በወዳ አብሲኒያ የባህል አዳራሽ መጋቢት 19 በመገኘት የቅዱስ ገብርኤልን ቤት አብራችሁ እንድትሰሩልን በቅዱስ ገብርኤል ስም ጥሪያችንን እናስተላልፋለን። መጋቢት 19 ቀን 2017 ዓ ም በቦሌ የኦዳ አቢሲኒያ የባህል አዳራሽ አይቀርም። አዘጋጅ የደብሩ ሕንፃ ሰሪ ኮሚቴ።